የፋኖ ኃይሎች የማዕድን መገኛ የሆነችውን ደላንታ ወረዳ ተቆጣጥረዋል። የወረዳ ማዕከል ፀሐይ መውጫ በፋኖ እጅ ነች። ይቺ ቁልፍ ከተማና በተፈጥሮ ሀብት የታደለች ወረዳ መልሶ ለመቆጣጠር በጠዋቱ የመጣው የአገዛዙ ጦር ክፉኛ ተመትቶ ተመልሰዋል። ወገልጤና ሆስፒታል በአገዛዙ ጦር ቁስለኞች ተሞልተዋል። ዝርዝር የግንባር መረጃው ቀጥታ ከግንባር ይቀርባል። የብልጽግና አገዛዝ በምዕራባዊ ጎንደር ቋራ ቴዎድሮስ ከተማ በገበያ ቦታ ላይ የድሮን ጥቃት ፈጽሟል። አገዛዙ የድሮን ጥቃቱን የፈጸመው የገበያ ቀንን ጠብቆ መሆኑ የጦር ወንጀለኝነቱን የከፋ አድርጎታል። ዝርዝር የጉዳት መረጃውን ይዘናል። የአብይ የድሮን ፕሮጀክት ዓላማ በአፍሪካን ኢንተለጀንስ ተጋልጧል። የደህንነት መረጃዎችን በምርመራ ዘገባዎቹ በማውጣት የሚታወቀው አፍሪካን ኢንተለጀንስ የአብይ አህመድን የጦርነት ፖሊሲ ይዘት ፍንትው አድርጎ የሚያሳይ ትንታኔ አስነብበዋል። የአብይ የድሮን መገጣጠሚያ ማዕከል በኦህዴድ የባለስልጣናት ልጆች እንደሚመራ የወጣውን ይህንን ዘገባ በዜናችን ቃኝተነዋል። በሌላ በኩል ሞትን የማላመድ የዜጎችን እልቂት እንደ ተራ ክስተት በመቁጠር የሚታወቁት አብይ በአቅላይነት የአመራር ዘይቤያቸው አስበውት ሚሆን ሳያስቡት አገዛዛቸው እልቂት ደጋሽ መከራን አውራሽ እንደሆነ በራሳቸው አንደበት ጭምር እየመሰከሩ ነው። ጠቅላዩ የኢትዮጵያ መከራ ይቀጥላል ያሉበትን የኮይሻ ወጋቸውን ከጦርነት ፖሊሲያቸው አኳያ በዜና ትንታኔያችን ዳስነዋል። ታጠቁ እናስታጥቃችኋለን፣ ብልጽግና እናንተን ያስታጥቃል፣ ታጥቃችሁ ተዘጋጁ። ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንድ አፍራሽ ሉሌሳ ናቸው። የዋና አስተዳዳሪው ጥሪ በዓለም አቀፍ የጄኖሳይድ መስፈርትና ሂደት መለኪያ ተመልክተነዋል። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግና አገዛዝ በጎንደር ቋራ ቴዎድሮስ ከተማ በገበያ ቦታ ላይ የድሮን ጥቃት መፈጸሙ ተሰማ። በሌላ በኩል የፋኖ ኃይሎች በማዕድን የበለጸገችዋን ወረዳ በእጃቸው አስገብተዋል፤ ለመልሶ ማጥቃት የመጣውን የአገዛዙ ጦር ክፉኛ መትተዋል። በቅድሚያ ወደ ድሮን ጥቃት መረጃው እናመራለን። ዛሬ ጥቅምት 15 ረፋድ አራት ሰዓት አካባቢ በምዕራባዊ ጎንደር ቋራ ቴድሮስ ከተማ የቅዳሜ ገበያን ለመገብየት ተሰባስበው በጉዞ ላይ በነበሩ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሐኖች ሲገደሉ በርካቶች መቁሰላቸው ታውቋል። ጣቢያችን ጥቅምት 13 በምሽት ዘገባው በቋራና መተማ የሄሊኮፕተር ቅኝትን ጨምሮ የድሮን ክትትል እንዳለ መዘገቧ ይታወሳል። አገዛዙ የድሮን ጥቃቱን የፈጸመው የገበያ ቀንን ጠብቆ መሆኑ የጦር ወንጀለኝነቱን የከፋ አድርጎታል። ከሁለት ቀናት በፊት በዚሁ የጎንደር ቀጠና በላይ ጋይንት ወረዳ ዛጎሽ ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነልጇ መግደሉን ሌሎች ንጹሐን ላይ ከባድና ቀላል የአካል ጉዳት ማድረሱ ይታወሳል። የብልጽግናው አየር ኃይል በቋራ ቴድሮስ ከተማ የቅዳሜ ገበያን ለመገብየት ተሰባስበው በጉዞ ላይ በነበሩ ንጹሐኖች ላይ አሳዛኝ ጭፍጨፋ ፈጽሟል ያሉት የአካባቢው ምንጮች፣ በዚህም ገበያው መበተኑ፣ አራት የማቾች አስከሬንም በድሮን ሚሳኤል ጥቃቱ ለቀብር የማይመች ሆኖ አካላቸው እንደፈረሰ ገልጸዋል። የአማራ ፋኖ ነጻ ቀጠና ከፈጠረባቸው ሰፋፊ ግዛቶች ውስጥ ቀዳሚ በሆኑት ቋራና መተማ ወረዳዎች አየር ኃይሉ በሄሊኮፕተርና በድሮን ተደጋጋሚ የአየር ላይ ቅኝት የሚያደርግ ሲሆን፣ ይህኛው ጥቃቱ በገበያ ቀን የተፈጸመ መሆኑ ጥቃቱ በዕቅድና በዓላማ የሚፈጸም ለመሆኑ ተጨማሪ ማረጋገጫ ሆኗል። ቋራ ወረዳ ካሉት 29 ቀበሌዎች ውስጥ 26ቱ በፋኖ ኃይሎች የተያዘ ሲሆን የብልጽግና ሰራዊት በበኩሉ በወረዳው ዋና ከተማ ደለጎና ሶስት ቀበሌዎች ላይ ብቻ ሰፍሮ እንደሚገኝ ይታወቃል። የድሮን ጥቃቱ የተፈጸመው በፋኖ ቁጥጥር ስር በሚገኙ ከተማ ቢሆንም በከተማው ከጊዜ አስተዳደሩ ጋር ሆነው የሰላምና ማረጋጋት ተልዕኮ ከሚወጡ ከውስን ፋኖች በስተቀር ይህ ነው የሚባል የፋኖ ኃይል የሌለበት ይልቁንም ሕዝቡ ሰላማዊ ኑሮውን የሚገፋበት ነጻ ቀጠና እንደሆነ ከአካባቢው ምንጮች ዘጋቢያችን አረጋግጠዋል። ርማስ ተመልካቾቻችን፣ ይህንን የድሮን ጥቃትና ሌሎች አፍላ የውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ የሚከተለውን ዘገባ ያደርሳል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን ስናልፍ በዛሬው ዕለት እንግዲህ በወሎ ቤታ የቤት አማራ በዋለው አውደ ውጊያ በተለይም በደላንታ የሚንቀሳቀሱት የቤት አማራ ኮር ህጽናት ክፍለ ጦር ለማፈን ከወገልጤና ከተማ ወደ ፀሐይ መውጫ ከተማ በዛሬው ሰዓት ከጧቱ 12 ሰዓት ጀምሮ ያገዛዙ ጥምር ጦር ተንቀሳቅሶ ነበረ። ጥምር ጦሩንም እንግዲህ ህጽናት ክፍለ ጦር መንገድ ላይ የመመለስ ሲቻል ከአገዛዙ ጥምር ጦር በኩል ከ10 በላይ ሙትና ቁስለኛን በአምቡላንስ ወደ ወገል ጤና ሆስፒታል ማስገባቱን ከቦታ ያገኘነው መረጃ ያመላክታል። እንግዲህ የቤተ አማራ ኮር ክፍል የሆነችው ጽናት ክፍለ ጦር በተደጋጋሚ ፀሐይ መውጫ ለማስለቀቅ የሚመጣውን የብልጽግና ሰራዊት በመመከት ትታወቃለች። ፀሐይ መውጫ ከተማ በደላንታ ከሚገኙ ትልቅ ከተማዎችና እንደዚሁም ከፍተኛ የሆነ የማዕድን አቅርቦት የምታቀርብ ወሳኝ ከተማ ናት። ይችን ከተማ ፋኖ ከተቆጣጠራት ውሎ ሰንብቷል። በቦታው ላይ በተደጋጋሚ የሚመጣው የአገዛዙ ሰራዊት እየተመታ ይመለሳል። በዛሬው ዕለትም በርካታ ሙትና ቁስለኛውን ይዞ ሲመለስ በርካቶች ደግሞ የአካባቢው ሚኒሻ የነበሩ አካላት ከስድስት በላይ የሚሆኑ በጎን በማምለጥ ወደ ጽናት ክፍለ ጦር መቀላቀላቸውን ከቦታው ያገኘነው መረጃ ያመላክታል። በተመሳሳይ እንግዲህ በዛሬው ዕለት በአምባሰል ተራሮች በዋለው ሌላው ትንቅንቅ እንግዲህ በአካባቢው ፍጥጫ ላይ የነበሩ በርካታ የአገዛዙ አድማ ብተናና የሚኒሻ አባላት የልጅ ኢያሱ ኮርን መቀላቀላቸውን የልጅ ኢያሱ ኮር የኮሚኒኬሽን ክፍል ያገኘ ነው መረጃ ያመላክታል። ወደ ጎንደር መረጃዎቻችን ስናመላ በጎንደር እንግዲህ ትናንት ከትናንት ወዳም እንግዲህ በርካታ ፍጥጫዎች የነበሩ ሲሆን በጎንደር ቀጠና በርካታ የድሮን ጥቃቶች እየተፈጸሙ ይገኛሉ። በአሁኑ ሰዓትም የዜና ተጠናቀረ ባለበት ሰዓት በጎንደር የቋራ ቋራ ቴዎድሮስ ከተማ ላይ የቅዳሜ ገበያ በመሄድ ላይ በነበሩ ንጹሀን ላይ የድሮን ጥቃት ደርሷል። በጥቃቱም እንግዲህ እስካሁን ባጣራ ነው መረጃ መሰረት ከአራት በላይ የንጹሀን እናቶችና እንደዚሁም ህጻናት መገደላቸውን ከቦታው መረጃ ደርሶናል። ጉዳቱ አጠቃላይ ምን ያህል መጠኑ እንደሆነ ለማወቅ እያጣራን እንገኛለን። በምሽቱ ዘገባችን ይዘን የምንመለስ ይሆናል። ያገዛዙ እንግዲህ ከሰሞኑ የሚደርስበትን በምድር ላይ ያልተቋቋመውን ምት በሰማይ ላይ እንግዲህ በድሮንን በተለይም በአሁኑ ሰዓት እንደ ፋሽን እንደ እግረኛ ሆኖ እየተጠቀምባቸው ያሉት ድሮኖችን ነው በወሎ፣ በጎንደር፣ በጎጃም እንደዚሁም በሸዋ በበርካታ ቦታዎች ላይ የድሮን አሰሳ የድሮን ጥቃቶችም እየተፈጸሙ ይገኛሉ። እንግዲህ በጥቃቱ ሰለባ እየሆኑ የሚገኙት ንጹሐን ናቸው። ፋኖ አስቀድሞ ጥንቃቄዎችን እያደረገ ስለሚገኝና እንደዚሁም በተከታታይ ሚዲያችንም የጥንቃቄ መልክቶችን እያስተላለፈ ይገኛል። በዚህም ምክንያት እንግዲህ ፋኖ በተበታተነ መልክ እየተንቀሳቀሰ በደፈጣ ጥቃት እየፈጸመ ስለሆነ በፋኖ ላይ እያደረሰ ያለው ምንም ጉዳት የለም። ነገር ግን በንጹሐን ላይ ቤቶችን፣ እንደዚሁም ትምህርት ቤቶችን፣ ተቋማትን እያወደመ ይገኛል። እንግዲህ በሆን ተብሎ ገባኤም ላይ ገባኤ በሚሄዱ መንገደኞች ላይ የድሮን ጥቃት መፈጸም ምንድን ነው የሚለው ነገር የምናየው ይሆናል። ወደፊቱ እንግዲህ አጠቃላይ የአገዛዙ ሰራዊት አጠቃላይ የአማራን ሕዝብ እንደ ጥላት ብሎ በህዝብ ላይ ጉዳት እያደረሰ ይገኛል እንጂ በፋኖ ላይ እያደረሰው ምንም አይነት ጉዳት የለም። ከሰሞኑ ባለው የድሮን እንቅስቃሴ አድማጭ ተመልካቾቻችን በተለያዩ ቦታዎች ላይ አገዛዙ ሰራዊት ከፋኖ ጋር ፍጥጫዎችን እንደቀጠሉ ናቸው። ዛሬም በምሽቱ ዜናችን ሙሉ የአጠቃላይ አውደ ውጊያ መረጃዎችን ይዘን የምንቀርብ ይሆናል። የአብይ የድሮን ፕሮጀክት አላማ በአፍሪካን ኢንተለጀንስ ተጋልጧል። የደህንነት መረጃዎችን በምርመራ ዘገባዎቹ በማውጣት የሚታወቀው አፍሪካን ኢንተለጀንስ የአብይ አህመድን የጦርነት ፖሊሲ ይዘት ፍንትው አድርጎ የሚያሳይ ትንታኔ አስነብበዋል። አብይ አህመድስ ኔትወርክ ቱ ሜክ ሜድ ኢን ኢትዮጵያ ድሮንስ በሚል ርዕስ የወጣው ይህ ትንታኔ ወታደራዊ ሚስጥሮችን ይዘዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በአሁኑ ሰዓት የቅድሚያ ቅድሚያ የሰጡት ፕሮጀክት ቢኖር ይኸው ዜጎቻቸውን የሚገድሉበትና የገደሉባቸውን ድሮኖች ማምረትና መግዛት መሆኑን ዘገባው አጋልጧል። የአብይ የድሮን መረጃዎችን የያዘው የአፍሪካን ኢንተሊጀንስ ዘገባ ሚስጢራዊ ኔትወርኩንም ዳስሰዋል። በመረጃው መሰረት አብይ ድሮን የማምረትና የመታጠቅ ፍላጎታቸው ከፍተኛ የሆነው በአማራ ሕዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት ከከፈቱ በኋላ ነው ከዛ በፊትም በትግራይ ጦርነት ወቅት ድሮን ብዙ መግደሉን ካዩ በኋላ ዜጎቻቸውን ለመግደል ወሳኝ መሳሪያ መሆኑን አምነዋል ይላል ዘገባው። የአብይን የጦርነት ፖሊሲ ከመሰረቱ የዳሰሰው አፍሪካን ኢንተልጀንስ በተለይም ከሁለት ዓመት በፊት የድሮን መገጣጠሚያ ፋብሪካ እንዲከፈት መወሰናቸውን አስታውሷል። እንዲያም ሆኖ ከውሳኔያቸው በኋላ ባሰቡት ልክ እንዳልተጓዙና ድሮኖቹ ቻይና ተመርተው ኢትዮጵያ ውስጥ እንደሚገጣጠሙ በዘገባው አትተዋል። ከቻይና የሚመጡና የሚገጣጠሙ ድሮኖችን በተመለከተ ከቻይና ኤምባሲ ጋር ሚስጥራዊ ስብሰባ ማድረጋቸውን ዘገባው አመላክተዋል። የሚስጥራዊ ስብሰባውን ውጤት ግን አልገለጸም። የድሮን መገጣጠሚያ ፋብሪካውን በመጀመር ሂደት ላይ ናኦ ዳባ ደበሌ የተባለ የባለስልጣን ልጅ ስሙ አብሮ ተነስተዋል። ዳባ ደበሌ ከኦህዴድ የመካከለኛው ጊዜ ከፍተኛ አመራሮች አንዱ የነበሩ በአሁኑ ጊዜ በዲፕሎማትነት የተመደቡ ሲሆን በጃፓን የኢትዮጵያ አምባሳደርም ናቸው። የኒህ ባለስልጣን ልጅ የሆነው ናኦድ የመገጣጠሚያ ፋብሪካውን ካስጀምሩት መካከል አንዱ መሆኑን አፍሪካን ኢንተልጀንስ በዘገባው አመላክተዋል። ከድሮን ሳይት ማረፊያና መነሻ ጋር በተያያዘ የኦሮሚያ ባንክ የቦርድ አባል እሸቱ ተመስገን በዘገባው ላይ ስማቸው ተነስተዋል። አብይ ድንበር ተሻጋሪ ኔትወርኮችን በመጠቀም ከህወሓት ጦርነት በኋላ በተለየ ሁኔታ ድሮን መታጠቅን ዋና ግብና ፕሮጀክታቸው አድርገው መቀጠላቸውንም ዘገባው በስፋት ዳስሰዋል። ባለፈው በኤሮ አባይ የድሮን ማምረቻ ተገንተው አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረትን ነው ያሉበትን አውድ በማስታወስም አጥፍተው ጠፊ ድሮኖች ለሙሉ ውጊያ የታለሙ መሆናቸውን አትተዋል። በተያያዘም ጠቅላይ ሚኒስተሩ የምንዋጋው በቴክኖሎጂ ነው የሚሉት ይህንን ታሳቢ በማድረግ ነው ብለዋል። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ፣ ወደ ታርጌት ሄደው አሁን ባደጉት አገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። ከቅርብ ጊዜ ወዲህ አብይና ጄኔራሎቻቸው በኤርትራ ላይ ወታደራዊ ይዛቸዎችን እያሰሙ ያሉትም ሰው አልባ አውሮፕላኖችን እንደ መመኪያ በመቁጠር ሊሆን እንደሚችል ጠቁመዋል። አጥፍተው የሚጠፉ ድሮኖችን በአየር ኃይልና በኢንሳ እንዲሁም በኤሮ አባይ በማምረት ጦርነቶችን እንደሚያስቀጥሉም በዘገባው ተመላክተዋል። በተያያዘ ዜና የኢትዮጵያ ፈተና ገና ይጨምራል፣ ሲሉ የጦርነት ፖሊሲ ባለቤቱ አብይ አህመድ ተናግረዋል። ጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ ሚጠብ ከጉባ የጀመረው ያለፉት ሁለት ወራት የገጽታ ግንባታ ፕሮፓጋንዳቸው በባሌ ሶፍ ዑመር ዋሻ በኩል አድርጎ ኮይሻ ገብተዋል። ትናንት አመሻሹን ንብረትነታቸው የሕዝብ የሆኑ አገልግሎት ግን የብልጽግና ልሳናት በሆኑ ብሔራዊና የክልል ቴሌቪዥን ጣቢያዎች በተሰራጨ የገጽታ ግንባታ ፕሮግራም በኮይሻ የኤሌክትሪክ ኃይል ማመንጫ ፕሮጀክት ላይ በመገኘት እንደተለመደው ረጅም ሰዓት ለግላቸው ሰጥተው ሲናገሩ ተደምጠዋል። የ2018 ዓ ም በጀት ዓመት የመጀመሪያ መቶ ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ በተባለው መድረክ ላይ በርካታ ባለስልጣናት የተገኙ ሲሆን ብዙዎቹ የአብይ ፕሮፓጋንዳ አድማቂ አጃቢና አጨብጫቢ በመሆን ታይተዋል። በመድረኩ ላይ ረጅም ንግግር ያደረጉት አብይ መከራው አያልቅም ብለዋል። ሀገሪቱን በታሪክ ታይቶ በማይታወቅ መልኩ መከራ ውስጥ የከተቷት አብይ ገና ምን አይታችሁ ፈተናው እየተዋለደ ይጨምራል የሚል ይዘት ያለው ንግግር አሰምተዋል። በበርካታ ዜጎቿ አምሮ የፍርሰቷና የቁልቁለት ጉዞዋ በጉልህ የምትታየው ኢትዮጵያን እየበለጸገች ነው ያላትን ያለንን ሀብት በምቀኝነት ሊቀንሱት አይችሉም ሲሉም ተደምጠዋል። ሀገር እያፈረሱ ሀገርን ስለ መስራት ለመናገር ድፍረት ያገኙት አብይ ማብራሪያቸውን እንዲህ ይቀጥላሉ። ሰዎች በፈተና ውስጥ እድልን ፈልቅቆ እያወጡ መሄድን ካላወቁበት በቀር በፈተናና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብን መምራት ሳይቀር ይቸገራሉ ብለዋል። የኢትዮጵያ ፈተና ከነገና ከነገ ወዲያም እየጨመረ የሚሄድ ነው። ባደግንና ሀብታችን መውጣት በጀመረ ቁጥር አሁን የምናውቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎችም ሳይቀር ይወለዳሉ። ትናንት ፈተና ነበር፣ ዛሬም ነገም ይኖራል ሲሉ ለኢትዮጵያውያን ከመከራ ጋር መኖር ብርቅ አይደለም አይነት ንግግር አድርገዋል። ሞትን የማላመድ የዜጎችን እልቂት እንደተራ ክስተት በመቁጠር የሚታወቁት አብይ በአቅላይነት የአመራር ዘይቤያቸው አስበውበትም ይሆን ሳያስቡት አገዛዛቸው እልቂት ደጋሽ፣ መከራን አውራሽ እንደሆነ በራሳቸው አንደበት ጭምር እየመሰከሩ ነው። ንብረታቸውን ሽጡና መሳሪያ ግዙ እናስታጥቃቸዋለን። ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንድ አፍራሽ ሉሌሳ ናቸው። ዋና አስተዳዳሪው የወረዳው ነዋሪዎች ሀብት ንብረታቸውን ሽጠው ጦር መሳሪያ እንዲገዙና እንዲታጠቁ ከነዋሪዎች ጋር ባደረጉት የውይይት መድረክ ላይ ማሳሰባቸውን ተከትሎ ጉዳዩ የብዙዎች መነጋገሪያ ሆነዋል። ወንድ አፍራሽ የአማራ ጽንፈኛና ሸኔ ካሏቸው ኃይሎች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙ ጦር መሳሪያ መንግስት በአስቸኳይ ፍቃድ እንደሚሰጥም ገልጸዋል። ዋና አስተዳዳሪው ይህንን ያሉት ሰሞኑን በወረዳው ሀያ ያክል ሰዎች ከተገደሉ በኋላ ነው። ጉዳዩ በቀላሉ የሚታይ ሳይሆን በዓለም አቀፍ የጀኖሳይድ መስፈርትና ሂደት መለኪያ ተተንትኖ ጥልቅ ፖለቲካዊ ትርጉም ሊሰጠው የሚችል አደገኛ መልእክት ነው። በቅድሚያ ከዋና አስተዳዳሪው መልእክቶች ጥቂት እንጨምርና አላማውን እናስቀጥላለን። ዋና አስተዳዳሪው ታጠቁ እናስታጥቃችኋለን፣ ብልጽግና እናንተን ያስታጥቃል፣ ታጥቃችሁ ተዘጋጁ ካሉ በኋላ በዚያው አውድ በእኛ ውስጥ ታጥቆ መኖር አይቻልም ሲሉ ተደምጠዋል። ይህ እርስ በርሱ ተጻራሪ የሆነ ንግግራቸው ኦሮሞ ታጥቆ፣ አማራ ትጥቅ ይፍታ በሚለው የኦህዴድ ፈሊጥ ይተረጎማል። ይህም ለሁለቱ ወንድማማቾች ህዝብ የማይበጅ አደገኛ የእልቂት ጥሪ ተደርጎ ይተረጎማል። መልእክታቸውም እንደ ግለሰብ ሳይሆን እንደ ኦህዴድ ብልጽግና የዘር ጭፍጨፍ ዓላማ ይወሰዳል። ኦህዴድ በዋና አስተዳዳሪው በኩል ያስተላለፈው መልእክት የኢንተርሃሞይ ገጽታም አለው። በዚህም በአንድ ወቅት አብይ አህመድ በወለጋ ነቀምት ከተማ ተገንተው ያሰሙትን ንግግር በማሳያነት መጥቀስ ይቻላል። በወቅቱ አብይ በኦሮምኛ ቋንቋ ያደረጉትን ንግግር ቢቢሲን ጨምሮ ሌሎች ሚዲያዎች እንዲህ ዘግበውት ነበር የኦሮሞ ሕዝብ ለመቶ ዓመታትና ከዚያ በላይ ያሳለፈውን ጭቆና ያውቃል። ትናንት የኦሮሞ ሕዝብ በገዛ ሀገሩ ተሸማቆ በቋንቋው እንዳይናገር ተከልክሎ፣ ዛሬ ነፃ ወጥቷል አይነት ቅስቀሳ አድርገው ነበር። እንዲህ አይነቱ የኦህዴድ ገዢዎች መልእክት የጄኖሳይድ ዎች ድርጅት ኃላፊ የነበረው ዶክተር ግሬግ ስታንተን ባስቀመጠው የዘር ማጥፋት ሂደት ሲታይ ሰዎቹ እንደ ፍላሲዮን ካቡጋ መሆናቸውን መረዳት ይቻላል። ፍላሲዮን ካቡጋ በሯንዳ እልቂት የሁቲ ኢንተርሃይሞን በማገዝ የዘር ፍጅት አስተባብረዋል። ካቡጋ ቱሲዎችን ፈጅቶ ከሁቲ ኢንተርሃይሞን ጽንፈኛ አመራሮች ጋር ዘላቂ ስልጣን ለመያዝ አላማ ነበራቸው። በቱሲ ጎሳ ላይ ለደረሰው እልቂት ካቡጋ ተጠያቂ የሆኑት እልቂቱ ሳይፈጸም አስቀድሞ አስሩ የዘር ጭፍጨፋ ደረጃዎችን በቱሲና ሁቱ መካከል የዘር ክፍፍል በመፍጠር ተባባሪ ስለነበሩ ነው። ሁቲ መራሽ የፖለቲካ አመራሮችና የልሂቃን ኢመደበኛ አደረጃጀት ቡድን የዘር እልቂቱ ከመቀስቀሱ አስቀድሞ በሩዋንዳ የቱ ሲጎሳ አባላትን ለመፍጀት የሚረዳ እቅድ ያወጣው በፍላሲዮን ካቡጋ አስተባባሪነት ነበር። በዚህ አግባብ የዘርፍ እጅት ለሚፈጽሙ ኢንተር ኢንተርሃሞይ የተባሉ የሁቲ ነፍሰ ገዳይ ሚሊሻዎች ቱትሲዎች ከምድረ ገጽ እንዲጠፉ የአመፅና የጥላቻ መልእክቶችን በስፋት በማሰራጨት ብዙ ተሰርተዋል። በመጨረሻም ኢንተርሃሞይ የጥላቻ ትርክት የተጋተ በመሆኑ ጭፍጨፋ ፈጽመዋል። የኦህዴድ ብልጽግና ገዢዎች ፈለጉን ተከትለው ኮሬ፣ ነገኛ፣ ጋቸና፣ ሲና፣ ረጲ፣ ኦላ ሌሎችን በኢመደበኛ አደረጃጀት የሚገለጹ የታጠቁ ኃይሎችን ትይዩ ኃይል በማደራጀት አማራን ማጽዳት የፖለቲካ ግባቸው አድርገው እየሰሩበት ይገኛል። ይህ በኦህዴድ የተያዘው ፕሮጀክት በኖኖ ወረዳ ዋና አስተዳዳሪ ወንድ አፍራሽ ሉሌሳ በኩል በአመራር ደረጃ በአደባባይ ሲነገር ተሰምተዋል። በመጨረሻ የፋኖ ኃይሎች የብአዴን ብልጽግና አመራሮች ላይ በሚወስዱት የተጠና እርምጃ ባለስልጣናቱ ከፍተኛ ድንጋጤ ውስጥ ገብተው ቢሆን የቀቢሰ ተስፋ ፕሮፓጋንዳ ላይ ተጠምደዋል። ባለፉት ጥቂት ወራት ከአስር በላይ በተለያየ ደረጃ የሚገኙ አመራሮች ላይ የተጠና እርምጃ የወሰዱት የፋኖ ኃይሎች አመራሩን መግቢያ መውጫ አሳጥተውታል። በትናንትናው እለት የፋኖ ኃይሎች የሸዋ ሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራውን ከነሶስት አጃቢዎቻቸው እርምጃ መውሰዳቸውን ተከትሎ ከተማ አስተዳደሩ የሐዘን መግለጫ ወጥተዋል። የአመራሩን ሕልፈት በተመለከተ በወጣው የሐዘን መግለጫ ላይ በከፍተኛ ቁጭትና መሪር ሐዘን ሆነን ይህንን መግለጫ አውጥተናል ያለው ከተማ አስተዳደሩ የጥፋት እጆችን እንቆርጣለን ሲል ዝተዋል። በሸዋ ቀጠናዎችን በተለይም በይፋት ቀጠና የጦር ወንጀሎችን በመፈጸም የተሰማራውን የብልጽግና አየ የአየር ወለድና ኮማንዶ መንገድ በመምራት የሚታወቁት አመራር ላይ እርምጃ መውሰዱ በከተማችን ላይ የሀዘን ጥላ አጥልቷል፣ ሲል ሀዘኑን የገለጸው ከተማ አስተዳደሩ አሁንም በዚህ የጥፋት መንገዱ እንደሚቀጥል በመግለጫው ላይ እንዲህ ሲል አመላክተዋል የጥፋት እጆችን እስከ መጨረሻው ለመቁረጥ አንድም እድል አናሳልፍም በማለት አሁንም ለአገዛዙ ያለውን ታማኝነት በዛቻ ገልጸዋል። ከዘመቻ አደማሊ በፊት በነበሩ ልዩ ዘመቻዎች የደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ጌታሁን አያሌ ብሩ፣ የወረባቦ ወረዳ አስተዳደር የሆኑት አቶ ፈንታው ከበደ እንዲሁም ሌሎች ሶስት አመራሮች በወሎ ቤት አማራ በፋኖ ኃይሎች የተጠና እርምጃ እንደተወሰደባቸው ይታወሳል። በሸዋ ጠቅላይ ግዛት የኤፍራታ ግድም ወረዳ አስተዳዳሪ የነበሩት አቶ አልብስ አደፍራ ሽሻሽ እንዲሁም የሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ውብሸት አያሌው የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን እንዲሁም ምክትል ሳጅን ያለለት ደጉ በወራት ልዩነት እርምጃ ከተወሰደባቸው የብአዴን ብልጽግና አመራሮች ይጠቀሳሉ። በተመሳሳይ በጎጃም ባለፉት ሶስት ሳምንታት ብቻ በሁለት አመራሮች ላይ በፋኑ ኃይሎች የተጠና እርምጃ ተወስደዋል። እርምጃ የተወሰደባቸው ባለስልጣናቱ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸውና የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ሲሆኑ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ የተመቸው ከፍተኛ ጉዳት ያስተናገዱ ሲሆን የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ግን በእርምጃው ህይወታቸው ወዲያውኑ ማለፉ፣ ይህን ተከትሎም የወረዳውና የዞኑ አስተዳደር የሀዘን መግለጫ ማውጣቱ ይታወሳል። በጥቅሉ የፋኖ ኃይሎች ባለፉት ጥቂት ወራት ብቻ በተለያየ ደረጃ የሚገኙ ከአስር በላይ የብአዴን ብልጽግና አመራሮች ላይ የተጠና እርምጃ መውሰዳቸው ባለስልጣናቱ ለከፍተኛ ድንጋጤ ዳርጓቸዋል። ለአማራ ህዝብ ባያስቡለት እንኳን በየዕለቱ የሚረግፈው የብልጽግና ጥምር ጦር ህይወት ሰዓት የማያስጨንቃቸው የአገዛዙ ካድሬዎች በወረዳ አመራሮች ሞት ሀዘናችን ጥልቅ ነው ሲሉ የሀዘን መግለጫ በማውጣት ላይ ናቸው። ካለፈው ጥፋታቸው ከመማር ይልቅ በቀቢሰ ተስፋ ፕሮፓጋንዳቸው ተጠምደው የጥፋት እጆችን እንቆርጣለን ሲል በመዛት ላይም ናቸው። እውነታው ግን አመራሩ መግቢያ መውጫቶ በቁሞት ውስጥ መገኘቱ ላይ ነው። ክቡራትና ክቡራን ቤተሰቦቻችን፣ ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏቸው ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር